አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ተከበራችሁ ያሊ ቤተሰቦች ሰላም ሰላም ብያለው። ከብዙ ቆይታ በኋላ ተመልሰናል መጥተናል። ዛሬ የመጣሁት የተወሰነ ምንድን ነው አይደንቲቲ ማንነት አረጋግጦ የሚለው ፓስፖርቱ አዲሰንስ ላይ የተወሰነ ቀይር ስላለ እሱን ላሳያችሁኝ የመጣሁት በቀጣይ ብዙ ልጆች የጠየቃችሁኝ የታክስ አሞላሉ አዲስ የመጣለ ባክን ሰራሌ ብላችሁኛል። እሱንም እናየዋለን። አዲስ ግን የተወሰነ እንጂ ሌላ ነገር የለውም። በዛ ያንንም እቀጥላለሁ፣ የቀጣይ ቪዲዮ እንዲጠብቁኝ ማለት ነው እና አሁን ቀጥታ ወደ ቦስታ ምንድን ነው አይዴንቲቲ እንዴት እንሞላለን የሚለውን መጀመሪያ ፓስፖርት እናዘጋጃለን። ፓስፖርት በደንብ ጽሁፉ መታየት አለበት። በዚህ መልኩ አቆራርጡ። ዋናው የሚያስፈልገው ይህ አንዱ ገጽታ ብቻ ነው እና ፓስፖርቱ ዙሪያውን ከዚህ ከጎን በኩል ትንሽ ክፍተት መኖር አለበት። የተወሰነ ይቆረጥታለች፣ አይቀበለንም ማለት ነው። ስለዚህ በደንብ አድርገን ጥንቃቄ በማድረግ እዚህ ዙሪያውን መቆረጥ የለበትም። ይሄ ወረቃው የፓስፖርቱ ማለት ነው። እና ጽሁፉ መነበብ አለበት። ያው እና ፈቶ ጭግጋ ማለት የለበትም። የሚያብረቀርቅ መኖር የለበትም። ይህንን ታዘጋጀን በኋላ ቀጥታ ወደ አሞላሉ እንሄዳለን ማለት ነው። ከዛ በፊት ግን ሰብስክራይብ እና ላይክ እያደረጋችሁ ሌሎችም እንድጠቅም ሽር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ ቀጥታ ወደ ክሮም ነው የምንገባው ክሮም አንድ ጊዜ ክሊክ እናደርግና ያው ብዙ ጊዜ ግን ወደ አዲሰንስ ወይም ወደ ዩቱብ ማን ነው ወደ ኩሮም የሚገቡ ከሆነ ወይም ወደ አዲሰንስ፣ ይህ ወደ አዲሰንስ መግቢያ ነው። ይህ ደግሞ ወደ ዩቱብ ማን ነው ወደ ኩሮም መግቢያ ነው። እዚህ ጋ ይመጣላችኋል ማለት ነው። ለማታውቁ ልጆች ነው የምነግራችሁ። አሁን ግን እዚህ ጋ ጉግል አዲሰንስ ብዬ እዚህ ጋ ጥፋለሁ ማለት ነው። ጉግል አዲሰንስ ብዬ ጣፍኩ በኋላ እንደምታውቅ ከታች በኩል ጎብ እየጥፍኔ እዚህ መጥቶልኛል። አንዱን ክሊክ አደርጋለሁ አንዱን ክሊክ ካደረግኩ በኋላ ኢሜሎች በማንኛው ነው መግባት የፈለከው እያለ ነው። ኢክታር ሒሳብ እያለ ነው እንግዲህ፣ እኔ አንዱን መርጣለሁ ማለት ነው የምፈልገውን። እሺ፣ አንድ ጊዜ ክሊክ አደርጋለሁ። ይህ የሚሞላ መጀመሪያ ላይ ምን እንደሚመጣ አሳያችሁና ለእናንተ ብዬ ነው። በነገራችን ላይ ይሄንን እሺ አሁን እንደምታዩት በዚህ መልኩ መጥተዋል። እዚ ጋ ጻፉ እያላል ምንም አጠፉም። ይችን ራይት እናደርጋታለን በመቀጠር እዚ ጋ ያው አንዳንድ ነገሮችን እንዲደርሰን የስ የሚለውን ኖ ሳይሆን የስ የሚለውን ትነካላችሁ። እዚ ጋ ይህን ታበራም በኋላ ሁለቱን ወዴታችን ወርድና እዚ ጋ አሁን የኔ አገር ምረጥ ነው የሚለው ይህ እናንተን ለማሳየት እንደዚህ አይነት ስለሚመጣ ነው። እና ይህን አገር ለምሳሌ ኔ አሁን አንድ ሀገር ዝም ብዬ ልምረጥለት አንድ ሀገር ዝም ብዬ እንትን ስለሆነ ማለት ነው። ይህን ተመረኩ በኋላ እንደምታዩት ከታች በኩል እዚህ ምልክት ያደረኩባትን በክብ ራይት እናደርጋታለን። ተግራ በኩል ከታችኛው ደግሞ ኔክስት ወይም ስታርት የሚለውን አንድ ጊዜ ክሊክ እናደርጋለን እና ወደ ውስጥ ያስገባናል። በዚህ መልኩ አስገብቶናል። ምንድን ነው የምናደርገው? ከላይ በኩል ሶስት የዳሽዳሽ ምልክቶች አሉ። እነሱን አንድ ጊዜ ትነካ፣ በዚህ መልኩ ይመጣልናል። ወደታች ወረድ እና እዚጋ ባይመንትስ የሚለውን አንድ ጊዜ ክሊክ እናደርጋለን። ቀጥታ ስሙን ስም ነው መጀመሪያ ኤዲት የምናደርገው። እዚጋ ባይመንትስ ኢንፎ የሚለውን አንድ ጊዜ ክሊክ እናደርጋለን። ስንነካ ነው በኋላ በዚህ መልኩ ያመጣናል እንደምታዩት እዚህ ጋ ምናልባይ የእናንተ ምናልባሽ እዚህ ያላስተካከላችሁን ነገር ካለ ከታይ በኩል አዲ የሚል አለ። ኔክስት ኔክስት በሉትና በዚህ መልኩ ይሆናል። ያው ኢትዮጵያ ና አዲሰንስ ኢትዮጵያ የሚለው ላይ ብሩ በፊት አዲሰንስ ነበር ና አሁን የሚከፈለም በዩቱብ በራሱ ስለሆነ ዩቱብ ኢትዮጵያ የሚለው ላይ አንድ ጊዜ ነካት አደርጉታላችሁ። ምናልባት ዚህ ላይ ያላስተካከላችሁት ነገር ካለ ማስተካከል ይኖርባችኋል። አሁን ወደታች ታች እንወርዳለን። ስም ነው የምናስተካክለው። እንደምታዩ ከታች ማነጅ ሲቲንግ የሚላለ ማነጅ ሲቲንግ የሚለው አንድ ጊዜ ክሊክ እናደርጋለን። ቀጥታ ወደታች እንወርድና ይቅርታ እንግዲህ ፈጠና አልኩባችሁ። እኔም የሚላለ ስም እዚጋ አንድ ጊዜ ክሊክ እናደርግና ስሙን ያው እናስተካከላል። ስሙን ታስተካከልን በኋላ ከታች ሴቭ የሚላለ ሴቭ የሚለውን ትነካላችሁ ማለት ነው። ጨረስን። ስም አስተካከልን ማለት ነው። እኔ ያው በፊት ስለታስተካከለ ነው። አሁን ከላይ በኩል እንደምታዩት ከላይ የዳሽዳሽ ዳሽ ምልክት አለች። ይቺ ማለት ነው ስሙን ሴቭ ታደረግን በኋላ ከላይ በኩል እዚ ጋ እንደምታወት የሶስት ሊያሽ ላይ ምልክታለሁ። ይሷን አንድ ጊዜ ክሊክ እናደርገው። እንደዚህ ተነካን ነው በኋላ በዚህ መልኩ ይመጣል። ወደ ታች ወረድ እንልና እዚ ጋ ምን አለ ባይመንተስ ኢንፎ የሚል አለ። አንድ ጊዜ ይቅርታ ይቅርታ፣ ቅድም ስለ ነካሁት ነው። ባይመንተስ የሚለውን አንድ ጊዜ ነካስ እናደርገው። በዚህ መልኩ ነው የሚመጣው እቺ ሁለት ጥቋቁሯ ትመጣለች። የላይኛው ስ ማስተካከል ነበት። አሁን ፓስፖርቱን ለማስገባት እዚህ ነው የምንነካ ማለት ነው። ቪራፋ የሚለውን አንድ ጊዜ ክሊክ እናደርጋለን። እንደዚ ተነካ ነው በኋላ እንደምታዩት በዚህ መልኩ ነው የመጣው። አሁን ምንድን ነው ቪራፋ የሚለውን ን ይችን አንድ ጊዜ ነካ አድርገን ፓስፖርቱ እጃችን ካለ አንድ ጊዜ ነካ በማድረግ ያው ራሱ ይመራችኋል። ፓስፖርቱ ፊት ለፊት ያስቀምጣችሁ ፎቶ አንሱ ምናም ይላል ትንሽ ያስቸግራል እሱ ማለት ነው። ስለዚህ እኔ የምፈልገው በድሮ አሞላል ነው የሚለውን እዚ ጋ ይችን ተዝህ በኩል ያለችውን ተቀኝ በኩል እችን እነካታለሁ ማለት ነው። እዚ ጋ አንድ ጊዜ ክሊክ አደርጋለሁ። እዚ ጋ ሰማያውን አንድ ጊዜ ክሊክ አደርጋለሁ። እንደምታዩት በፊቱ አሞላል በዝህ መልኩ ይሆንል ብዬ ቀየርኩት ማለት ነው። አሁን እንግዲህ ቀጥታ ሰማያውን አንድ ጊዜ ነካሁኝ። ወደ መሙላቱ ይሄዳለሁ። አሁን በቀዩ በዝህ መጥቶልኛል አንድ ጊዜ ክሊክ አደርጋለሁ። ጠይብ አሁንም ይችን አንድ ጊዜ ክሊክ አደርጋለሁ። ቅርታ ቀዩን አንድ ጊዜ ተነካው በኋላ እንደምታት ወደዛህ አስገብቶኛል ምንድን ነው እዚጋ እንደምታዩት ያው ሩክሳ ምናምን እንደ ዘጃዋዝ ቢጣቃል ተልሃውያ ተስሪህ ይላል። ያን ይህን አዘጋጁ ነው የሚለው አዘጋጅተናል እኛ ከታች በኩል ራይት የምትደረጋለ እሷ ነው ራይት የምናደርገው። ይህ አሞላል በነገራችን ላይ ቀላል ነው። ያንኛው ትንሽ እጃችን ፓስፖርቱ ሊኖር ይገባል ማለት ነው። አሁን የሌላ ሰው ስለሆነ እየሞላ ያለሁት ከኔ ጋር ስለለህ የመረኩት ከታች በኩል እንደምታዩት እዚ ጋ በዲያ ወይም ጀምር የሚለው ኔክስት ይሆናል። በእንግሊዝኛው የሚለው ወይም ሰሜት ነው የሚሆነው። ሰማያዋን አንድ ጊዜ ክሊክ እናደርጋለን። እንግዲህ እዚ ጋ ኤክተር ነው የቢጣቃ እያለኝ ነው። በእንግሊዝኛ ሆኖ በዓረበኛ ሆኖብኛል። በነገራችን ላይ እንግዲህ ምንም ማድረግ አልችልም። ይቀያይረዋል እዚ ጋ ነጥብ አለች እዚ ጋ አንድ ጊዜ ነካት አደርጉና ጀዋዝ ሰፈር የሚለውን ኑር ፓስፖርት የሚለውን ትመርጣላችሁ እናንተ ፓስፖርት የሚለውን መረጥኩኝ እንደምታውቁት ፈቶ አስገባ የሚለው እዚ ጋ የተመለከታለ እሷን አንድ ጊዜ ክሊክ እናደርጋለን እንደዚ ተነካው በኋላ ያው ወደ ጋላሪ ይወስደኛል ጋላሪ የሚለውን አንድ ጊዜ መርጣለሁ ያው ጋላሪ ታላይ የዳሽዳሽ ምልክት አለች። እሷን በመንካት ወደ አለበት ፓስፖርቱ እንፈልጋለን። ፓስፖርቱ መርጫ አለሁኝ። እዚ ጋ ፓስፖርቱ እዚ ጋ አለ፣ አንድ ጊዜ ክሊክ አደርጋለሁ። ቀላል ነው በጣም ዝጋ። እንደምታዩት ገብቶልኛል። ከታች አታሊያ ወይም ኔክስት እንላለን። አሁን እየጨረስን እንገኛለን። እንግዲህ እንደምታዩት በዚህ መልኩ መጥቷል። የቦስታ ቁጥር ምናምን ያስገባንበት በዚህ መልኩ መጥቷል። ምንም የምንነካው ነገር የለም። ወልጀዋዝ ይረ ሊከ እክትያር እያለ የቦስታ ቁጥሩ ምናምን ምረጥ የሚል እዚ ጋር ምርጫ ነው እያለ ነው እዚ ጋር በነገራችን ላይ ይህንን ምርጫ ነው የሚለው። ዝም ብለን ኔክስት ነው ከታች በኩል ምንነካው። ኔክስት ኢርሳል ወይም ብየዋለሁኝ ጨረስን ማለት ነው። ዝጋ ሐሰንን ወይም ኔክስት ኦኬ ወይም ሊሆን ይቻ ወይም ጎቲት ነው የሚለው። እናንተ ጨርሰናል። እንደምታዩት ምንድነው ነው የምናደርገው፣ እንወጣለን ከዚህ ውድ ቤተሰቦች ከዚህ ይሄ ቀዩ አሁን አለ። ስለዚህ ከዚህ ሙሉ ለሙሉ መውጣት ይኖርብኛል። ምንድን ነው ክሮም መልሰን ጎግል አዲሰን ስበል ንጽፍና እንገባለን። እኔ እንዳላቆያችሁ አሁን ገብቼ ነው እንደምታዩት። ምንድን ነው ገና መጀመሪያ ስንገባ አሁን በዚህ መልኩ መጥቷል። ይህ ቀይ ደብዘዝ ያለ ነበር፣ ይህ አሁን ጠፍቷል። መልሶ አሁን ነገ ይመጣል ማለት ነው። ፒኑን አስገባ የሚል ማለት ነው። አሁን ግን ቀይ ደብዘዝ ያለ ይመጣል። አሁን ቀዩ ጠፍቷል። ምንድን ነው ካላይ በኩል ሶስት ዳሽ ደሽ ምንክቷ አንድ ጊዜ ነካት አድርጉትና ዩቱብ ምንድን ነው አዲሰንስ ፎር ዩቱብ የሚለውን አንድ ጊዜ ነካ ስታደርጉት በጥቁር ይሆናል ማለት ነው። ገና ስትገቡ አሁን ይ ላይኛው ነክችል አሳያችሁ። እንደምታዩት ይኸው በጥቁር አይነት መልኩ የተከፈለንና የሚከፈለንን ብር ዝቁጭ ይላል ማለት ነው። ይህን ጥቁሩን ታልፈለጋችሁት የዳሽዳሽ ምልክቱን መልሳችሁ በመንካት ሆም የሚለው ላይ ታደርጉታላችሁ ማለት ነው። እንደምታዩት በቀላሉ መቃየር እንችላለን። አሁንም የሶስት የዳሽዳሽ ምልክቱን ነካና ወደታችን ወርድና ሲ ቼክ አድርገው ባይመንተስ የሚለውን እዚ ጋ ባይመንተስ የሚለውን አንድ ጊዜ ነካ እናደርጋለን። እንደምታዩት ባይመንተስ የሚለውን ትነካ ባይመንተስ ኢንፎ ና ቬሪፋይ የሚላለ እሱን ቬሪፋይ የሚለው አንድ ጊዜ ክሊክ እናደርገዋለን። እንደምታዩት በዚህ መልኩ መጥቷል፣ ተቀብሎኛል ማለት ነው። እንደምታዋት ፓስፖርቱን ተቀብሎኛል። ነገ ደግሞ እዚህ ከታች በኩል ፒኑን አስገባ የሚል ደብዘዝ ያለ ታች በኩል እዘጋ በቀይ መጠል አሁን ግን ምንም ነገር የለም። የዛሬም በዚህ ጨረስ ማሰላመ